ማቅ ብትለብሱ የለም። ከዛ በኋላ መዳን የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። ኢየሱስ ይወዳችኋል። ኑ ወደዚህ መንግሥት ኑ። ኢየሱስ ይወዳችኋል። ኑ፣ ኢየሱስ ይጠራችኋል። ኑ፣ ኢየሱስ ይፈልጋችኋል። እንዳይጨልምባችሁ ወገኖቼ፣ እንዲሁ እንዳላችሁ ድንገት እንዳይመጣባችሁ። ሌባ ሊያርድ ሊሰርቅ እንጂ ስለሌላ አይመጣላል። እግዚአብሔር ቀን ሲናገር እኔ ግን ይሆናላችሁ እኔ ግን ሕይወት እንዲበዛላችሁ መጣው ይላል። ስለዚህ ሕይወት ወደ ሞላበት ሰላም ሊሆን ወደ መጣው ወደ ኢየሱስ እንጠራችኋለን። ኢየሱስ ይወዳችኋል። ኢየሱስ ይፈልጋችኋል። ወገኖቼ ልባችሁን ክፈቱ። የልባችሁን ደጅ አትዝጉ። ኢየሱስ ቆሞ በደጅ እያንኳኳ ነው። ሕይወት ሊሆናችሁ እየጠራችሁ ነው። ሰላም ሊሆናችሁ እየጠራችሁ ነው። ሰውም የሚወደው የሆነን ነገር ሲኖር ነው። እናንተ ግን ተስፋ ቆርጣችኋል፣ ኑ ይላችኋል። ሰላም አጥታችኋል፣ ኑ ይላችኋል። ኢየሱስ ያድናል። ኢየሱስ ይመጣል። ኢየሱስ ይመጣል። አዋጅ፣ አዋጅ፣ አዋጅ፣ አዋጅ። ኢየሱስ ያድናል። ኢየሱስ ያድናል። ከሱ በቀር መዳን የለም። በኢየሱስ ያላመነ ኢየሱስ መጥቷል። ኢየሱስ ያድናል። ኢየሱስ ይወዳችኋል። ኑ የልባችሁን ደጅ ክፈቱ ወገኖቼ፣ ልባችሁን አትዝጉ። ኑ ይፈልጋችኋል፣ ኑ ይጠራችኋል። ሰው ሊወስድ የሆነን ነገር ሊወስድ ነው የሚመጣው። ኢየሱስ ግን ካላችሁበት ጭንቀት ሊገላግላችሁ፣ ህይወት ሊሆናችሁ ልጆቼ ብሎ እየጠራ ነው፣ እየተጣራ ነው። ወገኖቼ፣ እኛ እየጠራናችሁ ያለን እንዳይመስላችሁ፣ ኢየሱስ እየጠራችሁ ነው። ኑ ወገን